በ 19ኛው መቶ ክፍለ ዘመን ሴቶች በሀገራቸው ጉዳይ ላይ በአደባባይ መሳተፍ ቀርቶ በቤተሰባዊ ጉዳዮች ላይ እንኳን ውሳኔ ማስተላለፍ እንዳይችሉ ተደርገው ቆይተዋል ቀደም ብለው የስልጣኔ ጉዞን የጀመሩ ሀገራት ሳይቀሩ ሴቶች በበርካታ ጉዳዮች ውሳኔዎችን ከመስጠትና ተሳትፎ ከማድረግ ተገድበው ቆይተዋል ጾታዊ ጥቃቶች ኢኮኖሚያዊ ፊታዊነት በማህበራዊና ኢኮኖሚያዊ ጉዳዮች ላይ በበቂ ሁኔታ ተሳትፎ እንዳያደርጉና ተጠቃሚ እንዳይሆኑም በርካታ ተጽዕኖዎች ተደርጎባቸዋል። መሪዎቻቸውን የመምረጥ መብት መነፈግ፣ ለተመሳሳይ ስራ ተመሳሳይ ክፍያ አለማግኘትና በአገራቸው ጉዳይ ላይ በውሳኔ ሰጭነት አለመሳተፍ ያንገሸገሻቸው ሴቶች በአሜሪካ ኒውዮርክ ከተማ እንደ አውሮፓውያኑ አቆጣጠር በ1908 ድምፃቸውን በማሰማት ለሴቶች መብት መከበር እንቅስቃሴዎችን ማድረግ እንደጀመሩም ታሪክ ያስረዳል። ከአንድ አመት በኋላም በአገር አሜሪካን ኒውዮርክ ከተማ ብሔራዊ የሴቶች ቀን መከበር የጀመረ ሲሆን በወቅቱ ለሴቶች መብት መከበር ጥያቄዎችን በግንባር ቀደምነት ስትመራ የነበረችው ክላራ ዜትኪንና በሴቶች ሰራተኞች ዓለም አቀፍ ሕብረት ጥረት በአውሮፓ ሀገራት ብሔራዊ የሴቶች ቀን መከበር እንደጀመረ የታሪክ መዛግብት ያስረዳሉ። ሴቶች ለዓለማችን እድገትና የዘመናዊነት ጉዞ ያላቸውን የማይተካ ሚና በመረዳት የተባበሩት መንግስታት ድርጅት ማርች 8 ዓለም አቀፍ የሴቶች ቀን እንዲሆን በመወሰን ከጾታዊ መገለልና ጥቃት ነጻ የሆነች ዓለምን በመፍጠርና ዓለም አቀፉን ማኅበረሰብ በጉዳዩ ላይ ለማነቃቃት በማለም እንደ አውሮፓውያኑ አቆጣጠር በ1977 ማርች 8 ዓለም አቀፍ የሴቶች ቀን በመላው ዓለም እንዲከበር ወስኗል። የዘንድሮ ዓለም አቀፍ የሴቶች ቀን በዓለማችን ለ144ተኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በመከበር ላይ የሚገኝ ሲሆን የሕዝብ ተወካዮች ምክር ቤት አባላት አመራሮችና ሠራተኞች ማርች ኤትን በተለያዩ ደማቅ መርሃ ግብራት አክብረዋል። ዛሬ ያው በምክር ቤታችን ደረጃ ያው እንደ ሀገር ለ49ኛ ጊዜ እየተከበረ ያለውን ለዓለም አቀፍ በ114ኛ ጊዜ እየተከበረ የቆየውን በዓል ምክንያት በማድረግ በምክር ቤታችን ደረጃ የምክር ቤታችን አባላት፣ የምክር ቤታችን አመራሮች፣ የሁለቱ ምክር ቤት ማለት የጽህፈት ቤት ኃላፊዎች፣ የጽህፈት ቤት ሰራተኞች በተገኙበት የፌዴሬሽን ምክር ቤትም የስራ ኃላፊዎች በተገኙበት በዓሉን እያከበርን ያለ ነው። ለእኛ ምክር ቤት ትልቅ ትርጉም አለው ብዬ አስባለሁ። ይህ ማርች ኤትን በእንደዚህ አይነት መንገድ ተሰባስበን ስናከብር ምክንያቱ ሁሉንም ማህበረሰብ ማለትም ጠቅላላውን የሀገራችንን ህዝብ ተሳታፊና ተጠቃሚ ለማድረግ በምክር ቤታችን ደረጃ ማለት እንደ ሀገር ህጎች ይወጣሉ በወጡ ህጎች ላይ ደግሞ ምን የተተገበረ ነው የሚለውን ለማየት የክትትልና ቁጥጥር ስራ ይካሄዳል። ያ ብቻ ሳይሆን የውክልና ስራ አለ። የወከል ነው ወንዶችን ብቻ ሳይሆን ሴቶችንም ነው። ሴቶች ስንል ስለ ግማሽ ፐርሰንት የሀገራችን ህዝብ ነው የምናወራው። ያ ብቻ አይደለም፣ የዲፕሎማሲ የፓርላሜንታሪ ዲፕሎማሲ ስራን እንሰራለን እና በዚህ ማዕቀፍ ውስጥ ደግሞ ሀገራችን የተፈራረመቻቸው የተለያዩ ስምምነቶች አሉ፣ የተለያዩ ውሎች አሉ፣ ኮንትራቶች አሉ። የሴቶችን ተሳታፊነትና ተጠቃሚነት የልጃገረድ ሴት ልጆችንም ተሳታፊነት ተጠቃሚነት ከሚፈለገው ግብ አንጻር ምን ላይ ነበርን? ምን ላይ ደረስን? የሚለውን ነገር እያዩ የፈተሹ መሄድ የግድ ነው። ይህንን በዓል ማክበር ያስፈለገበት መሰረታዊ ምክንያት እና በሁሉም አገራት እያደገ የመጣ በዓል የሆነበት መሰረታዊ ነገር ሴት የአገር ምሰሶ፣ የቤተሰብ ምሰሶ የህይወት አስቀጣይ ናት። ስለዚህ ሴት ደግሞ ሁለንተናዊ መብቷ ሊከበርላት ይገባል በሚል መነሻ ነው። እንግዲህ ይሄ በዓል እንዲከበር ሀሳቡ በተለይ የዛሬ 144 ዓመት ወደ ኋላ ሄደን የነበሩ ሴቶች በየጊዜው የነበሩትን በሴቶች ላይ የነበሩትን ጭቆናዎች የተዛቡ አመለካከቶች ድርጊቶች በመቃወም ነው እንግዲህ ወደዚህ በዓል ማክበርና ህብረተሰቡ ደግሞ የሴትን ማንነት፣ የሴትን ጠቃሚነት፣ የሴትን አስተዋጽኦ የማድረግ ጉዳይ ለሁሉም ለማህበራዊው፣ ለኢኮኖሚው፣ ለፖለቲካዊው እኩልን እኩልነትን ማረጋገጥ መሆኑን እየተገነዘበ በዛው መንገድ እንዲሰራ ለማስቻል ነው ማለት ነው። ዓለም አቀፍ የሴቶች ቀን ወይም ማርች ኤት መከበር ከጀመረ በዘመናትን አስቆጥሯል። በተለይም ሴቶች ለዚህ ለማርች ኤት መነሻ የሆነው በ1900 ዓ ም ጀምሮ ሴቶች የተለያዩ ጫናዎች ይደርሱባቸው ስለነበረ፣ ለምሳሌ ለተመጣጣኝ ስራ ተመጣጣኝ ዋጋ አለመከፈል፣ የስራ ጫናዎች መብዛት እነዚህን መነሻ በማድረግ ነው እንግዲህ በሴቶች የተፈጠረ ንቅናቄ። አሁን በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ የምናከብረው ማርች ኤት በምክር ቤታችን በሕዝብ ተወካዮች ምክር ቤት በጣም በደመቀ ሁኔታ እያከበርን ነው የዋል ነው። ዛሬ እኛ እንደ ምክር ቤት እዚሁ ስናከብር፣ እንደ ጽህፈት ቤትም በጣም ጥሩ ዝግጅት ያለበት ነው። ዝግጅቱ ብቻውን አይደለም። ሴቶቹ በሚያደርጉት ነገር ላይ ወደፊትም ቢሆን የሚበረታቱበት ብዙ ነገር አለ። ኢምፓወር ማድረግ ባይዘ ዝም ብሎ በቃላት አይደለም። ትምህርት ተምሮ የበቁ ሴቶች፣ ለሊደርሺፕነት የበቁ ሴቶች፣ በተለያየ በስራ መስክ የበቁ ሴቶች ሊወጡ ይገባል አሉ፣ አሁንም አሉ። በዚህ አይበቃም ብዙ አሳይመንት አለ። ዓለም አቀፍ የሴቶች ቀን ሲከበር ሴቶች ለእኩልነት ያደረጉትን ትግልና የከፈሉትን ዋጋ በማሰብ በማህበራዊ በፖለቲካዊና ኢኮኖሚያዊ መስኮች ያላቸውን ተሳትፎና ተጠቃሚነት የሚያሳድጉ ተግባራትን በማከናወን መሆን እንደሚገባውም ይገለጻል። በዚህ አይነት መንገድ በዓሉን ስናከብር አንድም ያለፈው ለመዘከር ነው። ትውልድ ዋጋ ከፍሎበታል። ትውልድ ብዙ መስዋዕትነት ከፍሎበታል። እቺ ቀን እንድትመጣ እኩል ለእኩል ለተመሳሳይ ስራ እኩል ክፍያ እንዲከፈል ለወንዶች የተፈቀደው ነገር ሴቶች የሚከለከሉበት ምንም ምክንያት እንደሌለ እውቀቱ ካለ ብቃቱ ካለ፣ ያ ብቻ ሳይሆን የመምረጥ መመረጥ ሴቷ እሷን የሚመራትን ፓርቲ የሚመራትን አካል የመምረጥ መብቷ እንዲጠበቅ፣ የመምረጥ ብቻ ሳይሆን አቅሙና ችሎታው ካላት ተወዳድራ አልፋ ሀገር እንድትመራ ትውልድ እንድትመራ እንድታሻግር ብዙ ዋጋ ተከፍሎ ነው። አደለም በጥቁሮች ጋር አደለም በአፍሪካ በነጮች ጋር ማለት ነው ብዙ ዋጋ ተከፍሏል። ስለዚህ ያንን እንደ ግብአት ወስደን አሁን ያለውን መልካም ጅማሮ ምንም እንኳን ዛሬም ያልተሻገርናቸው ቻለንጆች ቢኖሩም መልካም ጅማሮች አሉ። እነዛ መልካም ጅማሮች እንዴት አድርገን ከዳር እናድርስና ሴቶች በሁሉም ዘርፍ ተጠቃሚ ተሳታፊ እንዲሆኑ ምን እየተሰራ ነው፣ ምን ይጎላል፣ ምን እንሙላ የሚለውን እያየን ሴቶች ወደፊት እንዲጓዙ እንዲራመዱ ሴቶችን ወደ ጎን የተወሰአት መንግስት በአንድ እጅ የማጨብጨብ ያህል ነውና በጋራ ሁነን ሁለንተናዊ ለውጥን በማምጣት የሀገራችንን የዜጋ ክብር፣ የሀገርን ብልጽግና፣ የትውልድን ብልጽግና ለማረጋገጥ መስራት ስላለብን ያንን ምክንያት በማድረግ እንደ ምክር ቤት በተለይም ሁሉንም ማህበረሰብ ሁሉንም ሕዝብ ዜጋ እንደሚወክል ተቋም እንደ ሀገሪቷም ከፍተኛ ተቋም ህጎች ምን ላይ ናቸው? ምን አይነት ክፍተት አለ? የፖሊሲ ክፍተት ካለ ያን አይቶ የፖሊሲ ክፍተቱን ለመሙላት ዛሬም ሴቶች ከወንዶች እኩል ተሳታፊ ተጠቃሚ እንዳይሆኑ የሚያግድ ነገር ካለ እሱን ለመፈተሽ ህጎችም ላይ እንደዛው የመፈተሽ የተለያዩ ፕሮጀክቶች ይኖራሉ፣ ፕሮግራሞች ይኖራሉ። እሱን እያየን እየፈተሽን ለመሄድ ታስቦ የተዘጋጀ መድረክ ነው። የባሰ ለማነቃቃት፣ ለማበረታታት፣ ለማቀድ ሁሉም ቀን የሴቶችን ጉዳይ ስራዬ ብለን የምንሰራበት ቀን እንዲሆን አድርገን ለመምከር የተዘጋጀ መድረክ ነው። በድጋሚ እንኳን አደርሰን ማለት እፈልጋለሁ። ብዙ ሴቶች በየዘመኑ ፊት የቀደሙ ለሴቶች አርያ የሆኑ እህቶች እናቶች እንደነበሩ ማስታወስ ይቻላል። እነዚህ ሴቶች ወደፊት እንዲመጡ ያደረጋቸው፣ ድምጻቸውን እንዲያሰሙ ያደረጋቸው፣ ሕይወታቸውን እንዲከፍሉ ያደረጋቸው ደግሞ ከኋላ ያሉ ሴቶች በገጠርም፣ በከተማ፣ በኢኮኖሚም፣ በማህበራዊም፣ በፖለቲካም በሀገራችን ውስጥ ባሉ ሁለንተናዊ ጉዳዮች እንዲመለከታቸው፣ እንዲጠቀሙ፣ እንዲሳተፉ ጭምር ነው ማለት ነው እና ይሄ ደግሞ ከጊዜ ወደ ጊዜ እያደገ መጥቶ ዛሬ ላይ ደርሰናል ማለት ነው። ዛሬ ላይ ብዙ ሴት እህቶቻችን ሚኒስትር የሆኑበት፣ ብዙ ሴት እህቶቻችን ትልልቅ ቢዝነሶችን የሚመሩበት ብዙ ዓለም አቀፍ ተቋማት ላይ ገብተው የራሳቸውን አስተዋጽኦ አሻራ የሚያደርጉበት በየዩኒቨርሲቲዎቻችን ምናልባት ወደ ኋላ አስር ዓመት አምስት ዓመት እንኳን ወደ ኋላ ሄደን ብናይ ብዙ ሴቶች በመምህርነት እንኳን የማይታዩበት ነው የነበረው። አሁን ግን ብዙ ሴት ፕሮፌሰር እህቶቻችንም እየመጡ እየበቁ ነው ማለት ነው፣ በፖለቲካውም እንደዛው። ስለዚህ ይሄ ሁሉ ሴቶች በየደረጃው እየከፈሉልን የመጡት የመሰዋትነት ውጤት ነው ማለት ነው። ፕሬዘንቴሽንም የምናየው በታሪክም እንደምናነበው ይሄ እድል እንዲመጣ ጎልቶ እንዲወጣ የተደረገው በማርቼት ነው። ሴቶች የማይመረጡበት ዘመን፣ እውቅና የማይሰጥበት ዘመን፣ እኩል ሰርቶ እኩል የማይከፈልበት ዘመን ነበረ። ያ በሴቶች ትግል ነው ለዛሬው ውጤት የበቃው እና ይሄንን የሴቶችን ትግል እያሰበ እያሰብን እኛም መርቼይትን ማክበራችን ትልቅ ነገር ነው። መርቼይትን አስመልክቶ የተለያዩ ፕሮግራሞች ተከናውነዋል በምክር ቤታችን። እነዚህም በተለይ ሴቶች ለተለያዩ የጤና ችግሮች የሚጋለጡ ስለሆነ እና ካለባቸው ተደራራቢ ስራ፣ ማህበራዊ ችግር አኳያ ለጤናቸውም ትኩረት አይሰጡም። ይሄ ያው እውነት ነው። ስለዚህ ይሄንንም ምክንያት በማድረግ ለቀጣይም ለራሳቸው ትኩረት እንዲሰጡ ግንዛቤ የማስጨበጥና የደም ልገሳ ፕሮግራም፣ እንደገና ደግሞ የማህጸን ጫፍ ካንሰር ምርመራ፣ የጡት ካንሰር ምርመራ፣ እነዚህ ተላላፊ ያልሆኑ በሽታዎች በተለይ እነዚህ ትኩረት የሚሹ ስለሆነ በዚህ ላይ እነሱም የጤና ምርመራ እንዲያደርጉ፣ እነዚህ ሁሉ ፕሮግራሞች ያካተተ ነበረ። እንዲሁ ከማክበር ያለፈ የተለያዩ ተግባራት የተከናወኑበት ፕሮግራም የነበረው ዛሬ ማለት ነው። ማርች ሴቶች ቀን እንደመሆኑ ሴቶችን የሚያጠቁ በሽታዎች ላይ ትኩረት ቢደረግበት ጥሩ ነው ብዬ አስባለሁ። በሙያም አንጻር የምሰራው ሙያ አብዛኛውን ሴቶችን የሚያጠቃ ነው። የጡት ካንሰር ላይ ነው አብዛኛውን የምሰራው። የጡት ካንሰር በጣም አሳሳቢ ደረጃ ነው። በሞትም ደረጃ ብዙ ሴቶችን ሕይወት የቀጠፈ ያለ ስለሆነ የጡት ካንሰር ላይ ትኩረት ተሰጥቶት ቢሰራ ጥሩ ነው እላለሁ እኔ። ከጡት ካንሰር ቀጥሎ ደግሞ ሴቶችን ህይወት አደጋ ላይ እየጣለ ያለው ደግሞ የማህፀን ጫፍ ካንሰር ነው። እሱም ላይ መሰራት አለበት ብዬ አስባለሁ። ግን እነዚህ ተኮር ቢሆኑም ሌሎች አይነት ህመሞችም አሉ፣ ደም ግፌት፣ ስኳር የምንላቸው እነሱም ላይ ትኩረት መሰጠት አለበት ብዬ አስባለሁኝ የካንሰሩን የጡት ካንሰርን በተመለከተ ግን ለማህበረሰቡ በከተማውም በገጠሩም ያሉ ሴቶች የግንዛቤ ማስጨበጫዎች መሰጠት አለባቸው። አብዛኛው ሴት ህይወቱን እያጣ ያለው በግንዛቤ ማነስ ነው። ስለዚህ የማህበረሰቡን የማስተማር በጣም ብዙ የሚቀረም ቦታ ስለሆነ እሱ ላይ ትኩረት ሰጥተን ብንሰራ፣ ከዛ በተጨማሪ ደግሞ የጤና አገልግሎቱን ተደራሽ ለማድረግ በገጠሩ በከተማ ብቻ ሳይሆን በገጠሩም ላይ መሰራት አለበት ብዬ አስባለሁ። ይሄም እንግዲህ በተለይ ሴቶችን ውጤታማና ምርታማ ለማድረግ ሴቶች የራሳቸውን ጤና መጠበቅ አለባቸው። በተለይ እንግዲህ እነዚህ ካንሰሮች ደግሞ በጣም ሴቶችን ለከፋ ጉዳት እየዳረጉ ያሉ ነው። በቁጥር ደረጃ እንኳን ብናይ በየዓመቱ እስከ ስምንት ሺህ ሴቶች በዚህ በማጸንበር ካንሰር ይያዛሉ። ከነዚህ ውስጥ እንግዲህ ወደ ስድስት ሺህ ሴቶች በየዓመቱ ይሞታሉ። so ይሄንን ቁጥር እንግዲህ ለመቀነስ ብሎም እንግዲህ የጤና ችግር የህብረተሰቡ ችግር እንዳይሆን ሴቶች በራሳቸው ጤናቸውን ለመጠበቅ እንደዚህ አይነት ምርመራዎች አስፈላጊ ነው ብለን ነው የምናስበው። ይሄንንም በማሰብ እንግዲህ ማርች ኤይትንም አስመልክተን ሴቶች በተለይ አስከፊውን የሆነ የማህጸን በር ካንሰርን ለመከላከል ምርመራዎችን እያደረግን ነው። ዋናው ሀርጌታችን ያው ሁሉንም ሰው እዚህ ማከም እንችላለን ብለን አይደለም። ዋናው ታርጌታችን ቅድም እንዳልኩም የእውቀት ወይም ይሄ ሕክምና እንደሚሰጥ ወይም በሽታውን በጣም አስጊ ደረጃ ላይ እንዳለ የግንዛቤ ማነስ አለ። ያንን ግንዛቤ በዚህ ተቋም ውስጥ ለመፍጠር እንዲሁም ደግሞ ይሄ ህመም ግንዛቤውን ከፈጠረም በኋላ ደግሞ የት ነው ሄዶ መታከም የሚችሉት ሕክምና ውስጥ ምን ይመስላል የሚለው በትንሹ ለማሳየት እና ከዛ በኋላ ቀስ በቀስ ሁሉም ሰው በፈለገበት ሰዓት በፈለገበት ጊዜ እኛ ጤና ጣቢያ ሆነ ሆስፒታላችን መጥቶ መታከም እንዲችል ግንዛቤ የማስጨበጥ ዓላማ ይዘን ነው የመጣ ነው እንጂ ሁሉንም ዛሬ እንሰራለን ብለን አይደለም። ስለዚህ ዋናው ዓላማው ግንዛቤ ማስጨበጥ ላይ ነው ማለት ነው። ሴቶች በተለይ በተለይ ጤናቸውን ለመጠበቅ እንደዚህ አይነት የጤና ምርመራዎች በጣም አስፈላጊ ነው ብዬ ነው ማምነው። ወንዶቹም ደግሞ ይህንን እንዲያግዟቸው በራሳቸው ሄዶ ምርመራውን እንዲያደርጉ የወንዶች ማስተዋጽኦ አለው ብዬ ነው የማምነው እና ይሄ ካንሰር እንግዲህ ስናይ እንደ ሀገርም በጣም አሳሳቢ ደረጃ ላይ ያለ ነው። በተለይ ሁለቱ ካንሰሮች እንዳልኩት እንግዲህ ወደ ሃምሳ ፐርሰንት ካንሰሩ ሁለቱ ካንሰር ነው። ይሄ እንግዲህ ኦልሞስት መቶ ፐርሰንት ማለት እንችላለን ሴቶች ናቸው። በተወሰነ መልኩ የጡት ካንሰር ትንሽ ፐርሰንት ነው ወንዶችን የሚያጠቃው። ከዛ ውጪ ግን ዘሆን ሴቶችን ነው የሚያጠቃው እና ካየ ነው ደሞ ካንሰሩ መከላከል በተለይ የማጸንበር ካንሰር መከላከል እንችላለን። የጡት ካንሰር ደግሞ ቶሎ ከተደረሰ ማዳን ይቻላል። ይሄንን በማሰብ እንግዲህ በዚህ አስከፊ ካንሰር ራሷን ሕይወቷን እንዳታጠፋ ወይም እንዳታጣ የጤና ምርመራ ማድረግ አለባት ብዬ ነው የማስበው። ዛሬ እየተከበረ ያለው በዓል በዋነኛነት ሴት አንደኛ ይህን በዓል ስናከብረው በመለገስ ሁለተኛው ራሳችንን በማብቃት በመቆጠብ ያለንን ነገር ደግሞ እውቀት ሊሆን ይችላል፣ ፕሮዳክት ሊሆን ይችላል በማስተዋወቅ የሴቶች አምራችነትን ማሳደግ ማለት ነው። በተለያየ መንገድ ሴቶች ወደ ኢኮኖሚያዊ ተጠቃሚነት የሴቶች ኢኮኖሚያዊ ተጠቃሚነት እንዲረጋገጥ መንግሥት የወሰዳቸው ብዙ እርምጃዎች አሉ በገጠርም በከተማም ማለት ነው። ስለዚህ እነዚህ እነዚህን ሁሉ የማስተዋወቅ ጉዳዮችን በውስጡ የያዘ ነው። በማህበራዊ መስክም እንደዚሁ በጤና በትምህርት ዛሬ እኛ ጋር ለምሳሌ የደም ልገሳ አድርገናል። ይሄ የደም ልገሳ አንዱ የመለገስ የሚተካውን ደም በመስጠት የማይተካውን ሕይወት ማስቀጠል አንዱ ትልቅ ሀሳብ ይዞ እየተደረገ ያለ ስራ ነው። ሁለተኛው የመመርመር ጤናችንን የመጠበቅ ጤናችንን ስንጠብቅ ደግሞ በማህበራዊም በኢኮኖሚም በፖለቲካውም ዘርፍ እኩል የመሳተፍ እድላችንን የበለጠ ቤተሰባችንን የመጠበቅ ኃላፊነታችን እንድንወጣ ስለሚያደርገን ዛሬ በጡት ካንሰር በማህፀን ጫፍ ላይ የማህፀን ጫፍ ካንሰር ምርመራ፣ የስኳር፣ የደም ግፊት እና ሌሎች ምርመራዎችም እንደዚሁ ሴቶች ብቻ ሳይሆኑ ወንዶችም መመርመር ባለባቸው ጉዳይ ላይ እንዲመረመሩ እያደረግን ነው የምንገኘው ማለት ነው። ሴቶች በተሰማሩባቸው ዘርፎች ውጤታማ እንዲሆኑ ለማስቻልና ካሉባቸው ተደራራቢ ኃላፊነቶች ጋር ተያይዞ የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍና ተጠቃሚነታቸውን ለማረጋገጥ ምክር ቤቱ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ተመላክቷል። እንደሚታወቀው የህዝብ ተወካዮች ምክር ቤት ትልቁ ተቋም ነው። ወደ 547 የምክር ቤት አባላት አሉ። 200 የሚደርሱ ሴት የምክር ቤት አባላት አሉ። እነዚህን ደግሞ የሚደግፉና ሰፖርት የሚያደርጉ ስታፍ አለ። ይሄ ስታፍ ወደ 17 ዳይሬክቶሬት አለው። ከነዚህ ውስጥ አንዱ የሴቶች ሕጻናትና ወጣቶች ጉዳይ ዳይሬክተር ነው፣ ዳይሬክቶሬት ነው። ስለዚህ እኛ በተለይም እንዳጠቃላይ ሰራተኞችን በተለይም ደግሞ ለሴቶች ትኩረት አድርገን እንሰራለን። ሴቶች በተለይ ትምህርት ያጭርም ሆነ የረጅም ጊዜ ትምህርት እንዲያገኙ ከተለያዩ ተቋማት ጋር እና እኛም በጀት የተወሰነ ይዘን እኛ በጀት በማናገኝባቸው ሁኔታዎች ደግሞ የተለያዩ የግል ተቋማት ጋርም በመነጋገር የመንጃ ፍቃድ፣ አንዳንድ አጫጭር ስልጠናዎችን እና የረጅም ጊዜ ስልጠናዎችንም እናመቻቻለን ማለት ነው። በመስሪያ ቤታችን በዝቅተኛ ደሞዝ ተከፋይ የሆኑ ሰራተኞቻችንን አሰልጥነን የተለያዩ ምርቶችን እንዲያመርቱ አድርገናል ማለት ነው። ይሄ በመስሪያ ቤታችን የነበሩ ብዙ ቆሻሻ የነበሩ ወረቀቶች በየጊዜው ከየ ከየቢሮው ከየአካባቢ የሚወጡ ወረቀቶች ድሮ ችግር ነበር የነበሩበት። አሁን ግን ፕሮዳክት ሆኗል። ቀድመው ወረቀቶቹን ሰብስበው ይሸጡ ነበረ። አሁን ግን አሰልጠነናቸው እነዚህን ወረቀቶች ወደ ምርት ቀይረዋቸዋል ማለት ነው። የተለያዩ የሶፍት ማስቀመጫ፣ የእስክሪብቶ ማስቀመጫ፣ የአበባ ማስቀመጫ፣ ትንሽ ሞሶ ወርቆች፣ የቆሎ ማቅረቢያ አድርገው እየሰሩ ያሉበት ሁኔታ ነው። እነሱንም እያስተዋወቁ እየሸጡ ይገኛሉ። ኢቭን በቡና ማፍላትም እንደዚሁ ራሳቸውን አደራጅተው ጥሩ ቡናዎችን እያፈሉ ለሰራተኛው የሚያቀርቡበት ሁኔታ የተመቻቸበት ነው ማለት ነው። ሰራተኞች አንደኛ የህፃናት ማቆያ ዴኬር አለን። የበለጠ እነሱ ተጠቃሚ እስከ 35 እስከ 40 ድረስ የሚደርሱ ህፃናትን ዴኬር ከፍተን እየተንከባከብናቸው ነው ያለ ነው። በተለይም ደግሞ የኛ የተወካዮች ምክር ቤት የህጻናት ማቆያ በጣም ሞዴል ከፌዴራል ተቋማት ሞዴል ሆኖ ሌሎችም ተቋማት እየመጡ የሚጎበኙትና በተለይ ደግሞ እነዚህ ዝቅተኛ ሰራተኞችን ልጆች ተቀብለን እንክብካቤ እናደርጋለን። በተጨማሪ ሻይ ቡና አፍልተው ተጨማሪ ገቢ እንዲያገኙ ደግሞ ተደራጅተው በዚህ በፓርላማ ግቢ ውስጥ በሶስት ግሩፕ ተደራጅተው ሴቶች ተጠቃሚ እየሆኑ ነው ያሉት። የመስሪያ ቤታችን ሰራተኞች ሁላችን ዛሬ እንመርመር፣ ደማችንን ደግሞ እንስጥ፣ ለወገናችን እንትረፍ እንቆጥብ። እንዲሁም በመስሪያ ቤታችን የቁጠባ ማህበር አለን። በዚህ የቁጠባ ማህበር ውስጥ ሁሉም ሰራተኛ አብዛኛው ሰራተኛ ተሳታፊ ነው። ሁሉም ሰራተኛ ደግሞ እንዲሳተፍ ያው ዛሬም ጥሪ አቅርበናል። ሁላቸውም እንድትሳተፉም ጥሬን ደግሜ ለማቅረብ እወዳለሁ።